እያሏቸው ነው እንግዲህ፣ ማነው ልሁላችንም ቤተሰቦቿን እንግዲህ ሂዶ ከዛ ምን አይነት ልጅ እንደሆነች እንግዲህ የእናቷም እህቷም የተባሉት እንግዲህ በጣም እንጃ ብቻ፣ እነሱ እንደሚያወሩት ከሆነ ውሸት ሊሆንም ይችላል፣ በፍጹም የሚያወሩት ነገር ያው እንግዲህ ሰዎች ስትቀርቡባቸው በየጊዜው ከአንድ ሁለት ሶስት እያሉ ስትቀርቡ ወደ እነሱ ሌላ ሌላ ሌላ አጀንዳ ነው የሚያመጡት። እንግዲህ እነዚህ ሰዎች ስለ እሷ በፍጹም የማይታመን ነገር ነው ያሉት። ልዑልም አላመናቸው። እነሱ እንደዚህ ስላለች ልዑል መፈለጉን ያቆማል ብለው አስበውም ሊሆን ይችላል። እንግዲህ እንደዚህ አይነት ነገር እየተናገሩ ያሉት ሞታለች፣ እንደዚህ ምናምን የሚሉት በፍጹም አትሞት። እንዴት ነው የምትሞቱ ማን እንደ ሊያ እናት የሞተችው እንጂ ሊያ አልሞተችም። የውሸት እንትን እንትን እያሉ ነው። እኔ እና ይሄንንም ልውል ማሳማኝ ነገር ሆኖ ስላላገኘው እንግዲህ እዛ ቤት ውስጥ ይደብቋት፣ ሌላ ቦታ ትሆን ምንም አይታወቅም። እንግዲህ እናት የተባሉት እንግዲህ እንደሚያወሩት ከሆነ ከአባቷ ጓደኛ ከራሷ አባት ጓደኛ ጋር የፍቅር ግንኙነት ጀምራ ሁሉን ነገር እንደተበላሸባት ያሰበችው ሁሉ ያው አንዳንድ ጊዜ ለሰው ልጅ ተንኮር ስታስቡ የምትሰሩትም የምትጨብጡትም ምንም አይያዛችሁም። እና መልካም ስትሆኑ ነው የምትይዙትም፣ በበረከት በትም ይሞላላችሁ። እሷ ደግሞ የእጇን ያገኘችው የስራዋን ነው። ሁሉም የስራውን ነው የሚያገኘው። የምትሰራቸው ስራዎች ሁሉ የሰይጣን እንትን ነው። እና ልጅቷ ጤነኛ አትመስለኝም። የቤት ሰራተኛ መስላ የገባችው ስለ እሷም የመጡት አዳዲስ ነገሮች በፍጹም የማታምኑት ነገር ነው፣ እየሰማን ያለ ነው። በጣም መንጃ ብቻ እስኪ እስከ መጨረሻው ድረስ ስንልውልም፣ እንግዲህ ይቺ ከገባችበት ገብተው ትክክለኛውን ሀቅ እስከሚወጣ ድረስ እንደዚህ በቀላሉ ዝም ብሎ የሚታለፍ ነገር አይደለም። ይሄ ሰው ህይወት ነው የጠፋ እዛ ቤት ውስጥ ማናቸውም ተጠያቂ ማናቸው የሆኑ ሰራተኛውና ዘበኛው ዋናዎቹ ስለሆኑ እነሱ በደንብ ያውቃሉ። ከአቤል ይብለጥ ማለት ነው። አቤል እንደውም ምንም ነገር አያውቅም፣ ግን ያው እየተወቀሰ እና እየታሰረ ያለው በየቀኑ በሰቀቀን የሚኖረው አቤል ነው። እነሱ እንደፈለጉ እየተንቀሳቀሱ ነው። እነሱን ደግሞ ያው እንግዲህ የሕግ አካል ምንም ነገር ካልተገኘብሽ ላስ ሊያስርሽም አይችልም። የግዴታ ማስረጃ መኖር አለበት። ለሱም ደግሞ እነ ልዑል እንግዲህ ቀንና ሌሊት እየሰሩ ነው ያሉት ይህን ማስረጃ ለመሰብሰብ። ከዛ በኋላ ሁለታቸው እስር ቤት እንዲገቡ ማድረግ ይችላሉ። ደግሞም በቅርቡ ታያላችሁ፣ ይታሰራሉ። እንደዚህ የሰው ሕይወት ቀልድ አይደለም። እንደ ደሮ ጫጩት ነገሩ ኢትዮጵያ ውስጥ የሰው ሞት ረክሷል። በየጊዜው በየቦታው እንትን ነው የሚለው እና ምንም ላይ መስላቸው ይችላል አንዳንድ ሰዎች። እንግዲህ ሹፌሩም እንግዲህ ማነ አቤል እንግዲህ ከገባበት ገብቶ ለማምለጥ ምናምን ሞክሮ እንደምንም አድርጎ ይዞታል። እንግዲህ ስለ ሹፌሩ በጣም ብዙ ነገር እንደሚያቅ ነው አቤል እየተናገረ ያለው እንግዲህ ሁላቸውም በዚህ ስራ እየተሳተፉ ያሉት፣ እኔ ስንት ብር እንደተከፈላችሁ አላውቅም። ስትይዟቸው የለለ የቋጡን የምኑን ነው የሚለፈልፉት፣ እውነት ትክክለኛ እንትን አይናገሩም። ያው ተስ አስፈራርተው ምናምን ይመስለኛል፣ ብር ሲሰጧቸው። ለዛም ነው አሁን ላይ ልክ ስትይዟቸው ያልሆነ የሆነ ነገር እየቀበጣጠሩ የሆነ ማያሳምን ነገር የሚናገሩት። እውነት እስከምትወጣ ድረስ ማናቸውም እዛ ማምለጥ አይችሉም። እያንዳንዳቸው እዚህ ስራ ላይ እዚህ እንትን ተሰማርተው የሚሰሩ ሰዎች በሙሉ ፈቅደው ወደው እስከገቡ ድረስ፣ ማንም ሰው ሊራራላቸው፣ ማንም ሰው እንትን ሊላቸው አይችልም። ሁላቸውም መቀጣት ስላለባቸው ይቀጣሉ። በቀጣይ ደግሞ ምን አይነት እንትን እንደሚያመጡ አላቅም። የሆነት አንዳንዴ... ሰዎችን ዝም ብላችሁ አይታችኋቸው በቃ የማይጎዳችሁ ምናምን መስለው ግን የሚጎዷችሁ ከአጠገቦች ከእናንተ ጋር አጠገባችሁ ያለው አብሯችሁ የሚበላ ሁሉ ነገራችሁ የሚጋራችሁ ሰው ነው። ልክ እንደ አቤል ማለት ነው። አቤልን አሁን ከነገራችን ላይ አሁን አቤል ብቻ አይደለም እንደዚህ አይነት ነገር የገጠመበት። ባለፈውም እኮ ልኡል ላይ የደረሰውን አይታችኋል። የቤት ሰራተኛ ልብስ የምታጥብ መስላ በሱ ላይ መርፌ ያስቀምጥ ችግሩን መንቀሳቀስ አቅቶት ለስንት ወር ሙሉ በጣም ሲሰቃይ ነበር ልዑል። ይሄ አንዳንድ ሰዎች ቀርበዋችሁ የሚጎዷችሁ ሰዎች አሉ። በልዑልም በዘላለም ሞክረውት፣ የዘላለም እንደውም ደና ደርሰውለት፣ ሳይበላው ሳይመርዘው እንትን አስጥለውታል። ቴድሮስ እንዴ በቤት ሰራተኛ መስለው እየገቡ ያለካቸው ያልበከሏቸው ሰዎች ማናቸውንም? ጥሩ ማንም ሰው የለም። አሁን ደግሞ የአሁኑ ደግሞ ከበዳል። የአቤል ትንሽ ከበዳለ ማለት በስ በነፍስ ጉዳይ ነው የተጠየቀው አቤል። እውነት ይችል አንዳንዶቻችሁ እንደውም ራሔል አልሞተች ይሆናል የውሸትና አሁን እያላችሁ ነበር። እኔ እኔ ብቻ አላቅላቸውም። ምንም አለምንም እውነቱ መውጣቱ አይቀርም። የእሷ ቤተሰቦች እንግዲህ እንደሞተች ነው እየተናገሩ ያሉት። ራይል እንደሞተች ነው የሚናገሩት። ምንም ግራ ነው የሚያጋባችው። ወገን የትም ገባ የትም አይቀርም መያዙ ብሏል ያገሬ ሰው። ምንም አለምንም እንግዲህ መያዛችሁ አይቀርም። እያንዳንዳቸው የስራቸውን ያገኛሉ። ይፈንጥዙ እስከዛ ድረስ ምንም ማድረግ ሰው ትመክርያለሽ ትመክሪያለሽ፣ እምቢ ካለው ምንም ልታረጊው አትችልም። አየችው የዚች ጣጣ ከቤተሰቦቿ ራሱ ራሷ ልወርድ አልቻለም። እሷ ባጠፋችሁ እሷ እንትን ባለችው እየሄዱ በየጊዜው ግን እንትን የሚሏቸው ቤተሰቦች ናቸው። የታባቱ እንደዚህ አይነት ሰዎች ሲጀምር ሰላም መስጠት የለባቸውም፣ መቀጣት አለባቸው። ደግሞ አብዛኞቻችሁ ደግሞ ኤልሳ ኤልሳ ኤልሳ ኤልሳ ትሉኛላችሁ። ምና እኔ ኤልሳ ምን አቀላታለሁ? እየታባቱ እንዴ ትናንት እለት ቶክቶክ ላይ ምን አቃለሁ፣ ወለደች፣ እንደዚ ያለች እያሉ እየተዟዟራ፣ እቺ ነበረ ተቅማጥ የሆነች ልጅ። የእሷና የፍሬምማ እንደፈለጉ ይፈንጥዙ። እውነት እንደነሱ እድለኛለ ያሁሉ ሰው በእነሱ ያሁሉ ስንት ሰው እስከ ሞት ድረስ ደርሶ እነሱ ይኸው በሰላም እየተንቀሳቀሱ ነው። ዓለምን ዓለምን እየዞሩ ነው እየቀጁ ነው። ማንም ሰው የሚይዛቸው ማንም ሰው የሚያስራቸው የለም። ማንም ሮጠ ማንም መጨረሻቸውም እንደሚሆን አላውቅላቸውም። ለአሁኑ ግን እየተንቀሳቀሱ ነው። እንግዲህ ቶክቶኩ በየንትኑ ምናምን የምታዩ ሶሻል ሚዲያ ሙሉ በሙሉ ኤልሳ ወለደች የሚል ነው። እኳን ማርያም ማረችሽ በሏት። እንግዲህ ምንም ላድርግ ምንም ማድረግ አይቻልም። የትንፍጩ ዱቄቱ አምጡ ነው። እኛውን የኤልሳ ጉዳይ አሳስበን የሚያሳስበን የአቤል ጉዳይ ነው። አቤል ነጻ የሚወጣበት ወደ ድሮው ስራው በሰላም በቃ ልክ እንደ ድሮው ተመልሶ የሚሰራበት እሱን ነው የምንፈልገው ከዛ ውጭ ምንም አይነት ነገር አንፈልግም። እኔ ደግሞ ቤተሰብ ደስ ያለኝ ነገር ምን አለ መሰላችሁ አቤል ወደዚህ የራሱን እንትኖች ራሱ ፈልጎ እንዲያገኝ የተደረገበት የእውነት በጣም አሪፍ ደስ ብሎኛል። እንደምንም ተሯሩጡ። ምክንያቱም ልዑል ብቻውን እየሮጠ እዛ መዛ መዛም አልቻለም። በቃ እያደክ ማለኮ ለእዛ ላይ ደግሞ ለእኛ ቪዲዮ ሲሰሩ ምን ሲሉ እና በዛ ምክንያት ያላቸው አማራጭ ቀጥተኛው ይሄ ከሆነ እንግዲህ ምንም ማድረግ አይቻልም ብሎ እና እንግዲህ ልዑላችንን ለማሳረፍ የሚሆን አቤልም እየተሯሯጠ ነው። ትናንት በአቤል የተለቀቀው ቪዲዮ አይታችኋል። እኔ ማታ ቪዲዮ አልሰራሁም ነበረ፣ በእነሱ ጉዳይ ማለት ነው። ግን ስለ ሹፌሩ በጣም ብዙ ነገር እንደሚያውቅ ምናምን ተናግሯል። ልዑልም እንደዛው ሁለቱም ለቀዋል። ቪዲዮ አይታችኋል ብዬ አስባለሁ። ያው እንግዲህ ማናቸውም ሆነ ማናቸውም እየተሯሯጡ ነው፣ እንግዲህ እውነትን ለማውጣት። በተለይ የሟች ራይል ነው የራይልን ስማቸው ራሱ ይምታታብኛል። ራይል እኮ ይች ሄርሜላ ራይል ነው ምን በሄ ቤት ስላሉ ይምታቱብኛል። ለማንኛውም የእሷን ግዴታ ማጣራት ስላለባቸው የተቻላቸውን አቅም እየሰሩ ነው ያሉት። እኛ ደግሞ ማበረታታት አለብን፣ እነሱ የሚለቁትን ቪዲዮ ላይክ፣ ሼር በማድረግ ሌላ ነገር ምንም ነገር የምንከፍለው ነገር የለም። ከኛ የሚጠበቀው እነሱ ማበረታታት ብቻ ነው፣ የተቻለንን አቅም ላይክ፣ ሼር ማድረግ ነው፣ እውነት እስከምትወጣ ድረስ። አሁን ላይ የዚች የቤት ሰራተኛ ቤተሰቦች እንደሚያወሩት ከሆነ ምንም ማለት አሳማኝ እንኳን ነገር አያወራም። እውነት የውሸት አይናቸው ጨፍነው ሰው ውሸት ሲያወራ እንደው ትንሽ እንኳን እንትን አይልም። አንዳንዱ ሰው ውሸት ሲያወራ በቃ በድፍን በእንትን ነው እና ግራ ነው የሚያጋባኝ። እኔ አንዳንድ ጊዜ እግዚአብሔር ምን በቃ ምንም በቃ እንደው? ተረ ስንት ስንት ስንት ስንት ሰው አለ፣ በእናታችሁ በየቤቱ ስንት ጉዳ አለ። ሰው ሳይሞት ሞቷል ብለው በውሸት የሚያወሩ የሚመሰክሩ የትልልቅ ትልልቅ ሰዎች እኮ ነው ደግሞ የሚገርም። ቤተ ክርስቲያን ሂደው ጸሎት በማረጊያቸው በቁርባናቸው ሰዓት ቁጭ ብለው ውሸት ያወራሉ። ሰው ሳይሞት ሞት እያሉ መጨረሻችሁ ምንድሜን አላቅም ብቻ ኧረ በፈጣሪ አንዳንዴማ የማይባል ነገር አለማለት ነው። እውነት ሕሊና ቤት መሆን የለባቸውም። ምንም አለ ምንም ይቺ የቤት ሰራተኛዋም ሆነ ዘበኛውም ሆነ የዘበኛው ወንድም ሆነ ማናቸውም በአቤል ጉዳይ ላይ እየተሳተፉ እያንዳንዳቸው መያዛቸው አይቀርም፣ በቃ ወደደም ጠላም ማለት ነው። ለጊዜው አሁን እንደፈለገ እየፈነጠዘ ነው ያለው። ከፈለጉበት ይሄዳሉ ይመጣሉ፣ ይወጣሉ፣ እንደፈለጉ እየሆኑ ነው። ግን መጨረሻቸው ምን እንደሚሆን እንታያላችሁ። አሁን ላይ እነሱ የሚታያቸው በቃ በሰላም መንቀሳቀሳቸው ምናምን፣ ግን እጅ ከሰው እጅ ውስጥ ከገቡ በኋላ ምን ያክል አደገኛ ምን ያክል እንት እንደሚሆንባቸው አንድ ሁለት ቀን ሲታሰሩ የዛ ሰዓት ልካቸውን አውቀው እውነት ተናግረው ከዚህ ጀርባ ማን አዟቸው እንደሆነ እዛ ቤት ውስጥ አቤልን ትልቅ ችግር ውስጥ የከተቱት ከጀርባ ማን እንደሆነ እያንዳንዱ እና ይህን ይመስላል እንግዲህ ወዶች እንግዲህ ምን እናንተ እናንተ እንግዲህ እያያችሁ ነው፣ እንግዲህ በተለይ በልውል በዚች ማነው ስማ፣ በሞተችው ታችን በሷ በጣም በጣም በጣም እኔ እስካሁን ድረስ ከሚሰሩት በላይ አሁን ላይ እልህ አስጨራሽ በሆነ በጣም በተለይ ልውል አይታችሁታል። እንግዲህ ሁሉንም ነገር ትቶ ኤልሳን ጉዳይ ፕሬሚየም የምንባለው ሁሉ ነገር ትቶ የዚችን ልጅ ነገር አሳስቦት በጣም ቀን ከሌሊት ምንም መረጃ እዚህ ቦታ እንደዚህ ያለ ከተባሉ ምንም ምንትን ሳይሉ እንግዲህ ይው ቀንና ሌሊት ሳይሉ እየሰሩ ነው ያሉት። በቅርቡ ደግሞ አቤል ነጻ ይወጣል ብለን ተስፋ እናደርጋለን። ይቺ ሴት አሁን ላይ ሞታለች፣ እንደዚህ ነው ምናምን የሚሉት ይሄ የማይመስል ነገር ነው። ሲያዙ የነሱ ምክንያታቸው ብዙ ነው፣ እናውቃለን። የሆነ መጀመሪያ ሲገቡበት ምንም አይመስላቸውም ልክ ሲያዙ የሆነ እንትን ሲሉ መግቢያው እና መውጫው ነው የሚያሳጣቸው። ስለዚህ ይሄ ደግሞ የተለመደ ነው። እነ ልውል ደግሞ በሲሰሩ ሁልጊዜ እንደዚህ አይነት የሚፈልጉትን ሰው እዚህ ቦታ አለ ሲባል እንደዚህ ነው፣ እንደዚህ ነው፣ አገር ወጥቷል፣ እንደዚህ ወጥቷል ምናምን የሚባል ነገር የተለመደ ነው። ስለዚህ እቺ ልጅም አሁን ቤተሰቦቿ የእሷን እንትን ለመደበቅ ምናምን ፈልገው ከሆነ እነሱም ትልቅ ችግር ውስጥ ነው የሚገቡት። እስከ መጨረሻው ድረስ ልጅቷ መገኘቷ ስለማይቀር ምንም አለምንም እና ያለ ሹፌሩም የተባለውም እንግዲህ እውነቱን እንዲናገር በተለይ በዚህ በዘበኛው እንትን የዘበኛው ወንድም ከትናንት ወዲያ ቀርቦ አይታችሁታል። ሌላም ደግሞ የእሷ ጓደኛ የተባለውም እንደዚሁ ቤተሰቦችን እንትን ከጠብቃችሁልኝ ሁሉንም ማቀውንም እናገራለን ምናምን ብሎ ነበረ። ደግሞ እንደገና ደግሞ ያስፈራሯቸው እና ሁሉንም ነገር ይተው እና እንደገና እንደ አዲስ ሌላ ሰው ይሆናሉ እና ይህንን ነገር ደግሞ እነ ልውል በጣም እየተቃረቡበት ይመስለኛል። አሁን ላይ ብቻ አቤል ነጻ ይወጣል ብለን ተስፋ እናደርጋለን። ለሁለት እየተባበሩ ነው ያኛ ወንድማችንም እያገዛቸው ነው። ከነገራችን ላይ ከጀርባ ሆኖም ማነው በቴድሮስ ስሙ ብለው ብለው ብለው አልያዘኝ። ያለ ሰው ቢኖር ይሄ በቴድሮስ እንትን ተተክቶ የሚሰራው ልጅ ስሙ አልያዘኝ ብሏል። በቃ ሁልጊዜ ቴድሮስ ነው የምለው። ቴድሮስ ደግሞ በምን አይነት ሁኔታ እንዳለ እንግዲህ አላውቅም። ስለሱ ብዙም አይወራም። እስኪ ጠይቅ ጠይቅ አድርገንም እንግዲህ ቴድሮስ ያለበትን ሁኔታ ደግሞ ማሳወቃችሁ ይሆናል። እንግዲህ አብዛኞቻችሁ ደግሞ ስለ እሱ ትጠይቃላችሁ። ምን ላይ ሆኖ ይሆን ስራው፣ እንዴት ሆነለት ምናምን እያላችሁ ብዙዎቻችሁ ስለምትጠይቁ እኔ ደግሞ ስለ እሱ አዲስ ነገር የሰማሁት የለም። ስሰማ እንግዲህ የምነግራችሁ ይሆናል ማለት ነው። ለማንኛውም የምወዳችሁ እንግዲህ የዛሬውን ቪዲዮ ይመስላል። እንግዲህ ከተመቻችሁ ቪዲዮ ላይክ ያደርጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። አብዛኞቻችሁ ገብታችሁ ነው የምትወጡት። ላይክ አድርጉ፣ ላይክ አድርጉ። አረ ጉሮሮዬ በእናንተ የመጣ ደረኩኝ። በመድኃኒዓለም እስኪ ላይክ አድርጉ። ምንድን ነው ችግሩ? ቆይ ዲያ ምን ጉድ ነው? የእውነት ላይክ አድርጉ። በጣም እያናደዳችሁኝ ነው ሰሞኑን እኔ ደክማለሁ፣ እለፋለሁ፣ እናንተ ደግሞ መጥታችሁ ዝም ብላችሁ ነው የምትወጡት። እና ላይክ አድርጉ ፕሊዝ፣ በቅንነት እና ሰላማችሁ ይብዛል እያልኩ እንግዲህ ዛሬ ቪዲዮ ይመስላል። እንግዲህ እንትን አላብዛባችሁ። ሰላማችሁ ይብዛልኝ። ባይ ባይ